ሰላም ሰላም፣ ውድ የፊደል አካዳሚ ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማረኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥ ነው ስልክ ወይም በይሞ በቴሌግራም በዋትሳፕ በሌሎች የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን ወይም ቪዲዮችን ደግሞ እየተለያዩ የአማርኛ የፍቅር ቃላቶችን እንዴት በእንግሊዝኛ ተክተን በቀላሉ ማንበብና መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚሆነው። በእርግጠኝነት ለእንግሊዝኛ ጀማሪ ከሆናችሁ ትምህርቱን እስከ መጨረሻው ድረስ በተከታተሉት ጥሩ ነገር የምታገኙበት ይሆናል። ወደ ትምህርቱን እንሂድ። ኦኬ እንግዲህ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ የተለያዩ የአማርኛ የፍቅር ቃላቶችን እንዴት በእንግሊዘኛ ተክተን መጠቀም እንደምንችል ነው የምንመማረው። ከዚህ ጋር የምታያቸው የተለያዩ የፍቅር የአማርኛ ቃላቶችን እናገኛለን። ሰ እነዚህን የአማርኛ ቃላቶች እንዴት በቀላሉ በእንግሊዘኛ ተክተን መጠቀም እንችላለን የሚለውን ቀለል ባለ መንገድ እንመማራለን። እንጀምር። ኦኬ ወደ መጀመሪያው ስንሄድ ይህን የምናየውን የእንግሊዝኛ ቃል እንዴት በቀላሉ እናነባዋለን፣ እንዲሁም ደግሞ ለመጻፍ ያለ ስፒሊንግ ችግር እንዴት በቀላሉ መጻፍ እንችላለን የሚለውን ስናይ የምታዩት የመጀመሪያው የእንግሊዝኛ አልፋቤት ኢ ነች። ኢ እንላታለን ሰው? አሁን ኢ እንደምን ትነበባለች ወይም ደግሞ በአማርኛ የትኛውን ሆሄ ትተካለች የሚለውን ስናይ ኢ እንደምን ትነበባለች? እንደ እ እናነባታለን። እንደ እ ኦኬ ከዛ ደብሊው ኢ ደብሊው ኢ እንደ ወ ይነበባል እንደ ወ፣ ወይም ደግሞ የወ ቤተሰብ ሆና የመጀመሪያ ፊደል ማለት ነው። ኦኬ። ከዛ ዲ እንደ ድ ትነበባለች እንደ ድ። ኦኬ። ቀጥሎ ኤስ ኤች ኤ በአንድ ላይ ኤስ ኤች ኤ እንደምን ይነበባል? እንደ ሻ ይነበባል እንደ ሻ። ኦኬ፣ እንደ ሻ። ኤስ ኤች ኤን እንደ ሻ ካነበብነን ኤልኢ እንደ ለ ይነበባል እንደ ለ ኦኬ የመጨረሻው ኤች ዩ እንደምን ይነበባል እንደ ሁ እናነባዋለን እንደ ሁ እስኪ በአንድ ላይ እናነባው እ ወ ድ ሻ ለ ሁ እወድሻለሁ እወድሻለሁ ብዬ በቀላሉ አነባዋለሁ ማለት ነው በአማርኛው ምን ይላል እወድሻለሁ ይላል እወድሻለሁ ኦኬ ይህን በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩን በተመሳሳይ ምን ይለናል? ኢ እንደነገርኳችሁ እንደ እ ነው የምናነባት እንደ እ። ኦኬ ደብሊው ኤ እንደ ወይ ይነበባል እንደ ወ። ዲን እንደምን ናነባት? እንደ ድ እንደ ድ ማንበብ ኤችኤ እንደ እንደምን ይነበባል? እንደ ሀይ ይነበባል። ኤልኢ እንደ ለ። ኤችዩ እንደ ሁ እንደ ሁ። በአንድ ላይ ሲነበብ ለ እወድሃለሁ፣ እወድሃለሁ ብያ ነባዋለሁ። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ኤ እንደ ምን ትነበባለች? እንደ አ ትነበባለች፣ እንደ አ። ኦኬ፣ ኤፍኢ እንደ ፈ ይነበባል፣ እንደ ፈ። ኬ እንደ ክ፣ አርን እንደ ር ማንበብ። ኦኬ ኤስኤችኤ እንደምን ይነበባል? እንደ ሃ እንደ ሃ ኤልኢ እንደለ ኤችዩ እንደ ሁ ማንበብ። በአንድ ላይ ሲነበብ አ ፈ ቅ ር ሻ ለ ሁ በአንድ ላይ ሲነበብ አፈቅርሻ ለሁ አፈቅርሻ ለሁ ብለን ማንበብ። ኦኬ። ወደ ቀጣዩ ስንሄድ ቀጣዩስ ምን ይላል? ኤስኢ እንደምን ይነበባል? እንደሰ ማንበብ እንደሰ ኦኬ። ኤልኤ እንደ ላይ ይነበባል። ኤምኢ እንደ ምን ይነበባል? እንደ ሜ ማንበብ፣ እንደ ሜ ኦኬ። ባንድ ላይ ሲነበብ ሰላሜ፣ ሰላሜ፣ ሰላሜ ይለናል። ኦኬ። ይስ ምን ይላል? ኤን ኢ እንደ ነ፣ ኤች እንደ ህ ይነበባል፣ እንደ ህ። ባንድ ላይ ሲነበብ ነ ህ፣ ነህ፣ ነህ። ሙሉ ሲነበብ ሰላሜ ነህ ሰላሜ ነህ ይላል። በአማርኛውም በተመሳሳይ ሰላሜ ነህ ይላል። ኦኬ ወደዚህኛው ስንሄድ በተመሳሳይ ምንም ልዩነት የለውም። የሚለያየው ከዚህ ጋር ብቻ ነው እንጂ ከዚህ ጋር ካየነው ነው ጋር ተመሳሳይ ነው። ሶ ኤስኢን እንደምማንበብ ብለናል። እንደ ሰ ማንበብ እንደ ሰ። ኤልኤን እንደ ላ እንደ ላ ይነበባል። ኤምኢ ደግሞ እንደ ሜ ይነበባል። ወይም ደግሞ ሜ የሚል ድምፅ ይኖረዋል። በአንድ ላይ ሲነበብ ሰ ላ ሜ፣ ሰላሜ፣ ሰላሜ። ኦኬ ወደዚኛው ስንሄድ ኤን ኢ እንደነ ኤስኤች እንደ ሺ ይነበባል፣ እንደ ሺ። በአንድ ላይ ሲነበብ ነ ሺ ነሽ ተብሎ ይነበባል። ሙሉ ሲነበብ ሰላሜ ነሽ፣ ሰላሜ ነሽ። በአማረኛውም በተመሳሳይ ሰላሜ ነሽ ይላል። እሺ ይህም በዚህ ካየን፣ ወደዚኛው ስንሄድ ኤስ ምን ይላል? ኤምኤ እንደምን ይነበባል? እንደ ማ ወይም ደግሞ ማ የሚል ድምፅ ይኖረዋል። አርን እንደ ር ማንበብ፣ በአንድ ላይ ሲነበብ ማ ር ማር፣ ማር። ኦኬ ይስ ምን ይላል? ኤንኢ እንደምን ይነበባል ብለናል? እንደ ነ ይነበባል ብለናል። እንደ ነ። ኤስኤች ደግሞ እንደ ሺ ይነበባል። በአንድ ላይ ሲነበብ ነ ሺ ነሽ፣ ነሽ። እስኪ ሞኑ እናነበው ማር ነሽ፣ ማር ነሽ ተብሎ ይነበባል። እሺ ወደዚኛው ስንሄድ በተመሳሳይ ኤምኤ እንደ ማ እንደሚነበብ አይተናል። አር እንደ ር፣ በአንድ ላይ ማር ማር ማር ተብሎ እንደሚነበብ አይተናል። ኦኬ ኤንኢ ደግሞ እንደ ነ ይነበባል። ኤች እንደምን ትነበባለች? እንደ ህ፣ እንደ ህ። በአንድ ላይ ነ ህ ነህ ብያ አነበዋለሁ። እስኪ ሙሉ እናነበው ማር ነህ፣ ማር ነህ ተብሎ ይነበባል። ኦኬ ይህን በዚህን ካየን፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤችዩ ዩ እንደ ምን ይነበባል? እንደ ሁ ይነበባል። ኤል ዩ እንደ ሉ በአንድ ላይ ሲነበብ ሁ ሉ ሁሉ ብያነበዋለሁ። ኦኬ ወደዚኛው ስንሄድ ኤንኢን እንደ ነ ማንበብ፣ ጂኢ እንደ ገ፣ አርኢ እንደ ሪ ማንበብ እንደ ሬ እንደ ሪ ሳይሆን እንደ ሬ ይችን ሪ ሳትሆን ሪ ብለን እናስተካክላት። በስተት የተጻፈች ናት። ሰው በአንድ ላይ ሳነበው ነገሬ ነገሬ ነገሬ እናንበው። ሁሉ ነገሬ ሁሉ ነገሬ ብዬ አነበዋለሁ። በአማርኛውም በተመሳሳይ ሁሉ ነገሬ ይላል። ኦኬ ወደ ሁለተኛው እንሂድ። ወደዚህ ስንሄድ በተመሳሳይ ኤንኤን እንደ ና ማንበብ ኤፍኢን እንደምናነበው እንደፈ ኬን እንደ እንደ ቅ ወይም ደግሞ እንደ ክ ይነበባል። ከዚህ ጋር እንደ እንደ ቅ ነው የምናነበው። ኦኬ ኤችን እንደ ህ ጂኤን እንደ ኝ ይነበባል። በአንድ ላይ ሲነበብ ና ፈ ቅ ኸ ኝ ናፈቅኸኝ ናፈቅኸኝ ብዬ አነበዋለሁ። ኦኬ ወደዚኛው ስሄድ ኤንኤ እንደምን ይነበባል ብለናል፣ እንደ ና እንደሚነበብ አይተናል። ኤፍ ኢ እንደ ፈ ኬ እንደምን ይነበባል? እንደ ከ ወይም ደግሞ እንደ ክ ወይም እንደ ቅ ይነበባል። ሰው ከዚህ ጋር እንደ ቅ ነው የምናነበው። ኤስ ኤች እንደ ሽ ጂኤን እንደ ኝ እንደሚነበብ አይተናል። ባንድ ላይ ሳነበው ና ፈ ቅ ሽ ኝ ናፈቅሽኝ ናፈቅሽኝ ብዬ አነባዋለሁ። በአማርኛውም ናፈቅሽኝ ይላል። ኦኬ ወደዚህ ሴዲስ ምን ይላል? ቲኢ እንደምን ይነበባል? እንደ ጠ ይነበባል፣ እንደ ጠ። አሁን እዚህ ጋር ግራ እንዳትጋቡ፣ ቲኢ እንደ ጠም ይነበባል፣ እንደ ተም ይነበባል። ሰው ከዚህ ጋር እኛ እንደ ጠ እናነበዋለን። ኤፍ ኤን እንደ ፋ ማንበብ፣ ኤችን እንደ ህ፣ ቢን እንደ ብ፣ ጂኤን እንደ ኚ ይነበባል። ባንድ ላይ ሲነበብ ጠ ፋ ህ ብ ኝ። ጠፋብኝ ጠፋብኝ ብያነባዋለሁ። እሺ፣ ወደዚኛው ሴት ደግሞ ለሴት ሲሆን ነው። ቲኢን እንደ ጠ ማንበብ፣ ኤፍኤን እንደ ፋ፣ ኤስኤች እንደ ሺ ይነበባል። ቢን እንደ ብ፣ ጂኤን እንደኝ ማንበብ። አንድ ላይ ጠ ፋ ሺ ብ ኚ፣ ጠፋሽብኝ ጠፋሽብኝ ብያነባዋለሁ። ኦኬ ወደዚህ እንሄድ። ወደዚህ ስንሄድ ዋይ ኢ እንደ ምን ይነበባል? እንደ የ ማንበብ። ኤንኢን እንደ ኔ በአንድ ላይ ሲነበብ የኔ የኔ ተብሎ ይነበባል። እሺ ይስ ምን ይላል? ቢን እንደ ብ ሲኤችኤ ኤ እንደ ቻ በአንድ ላይ ብቻ ብቻ ብያ አነበዋለሁ። ሙሉ ሲነበብ የኔ ብቻ የኔ ብቻ ተብሎ ይነበባል። ኦኬ ወደ መጨረሻው ስንሄድ ዋይ እንደ ይህ ትነበባለች። ኤምኢ እንደመ CH እንደ ች IH እንደ ህ እናነባዋለን። ባለሽ ነበ ይመችህ ይመችህ ይመችህ ይላል። በአማርኛው በተመሳሳይ ይመችህ ይላል ሰው እንደዚህ እያደረግንን በቀላሉ ማንበብና መለማመድ እንችላለን ማለት ነው። እንግዲህ ይህንን ቪዲዮ ወይም ደግሞ ትምህርት አይታችሁ ግራ የገባችሁ ወይም ደግሞ ጥያቄ የሆነባችሁ ነገር ካለ በኮመንት ሴክሽን በኩል ብትጽፉልኝ እኔ ጥያቄውን አይቼ ለመመለስ ፈቃደኛ እኔ ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሳናይ ጊዜ